ቤተሰብዬ ነፂና አብርሃም ማለት ነው፣ ፈንዲሻ ሆኖ መተውላችኋል። ፈንዲሻ ነፂ ደግሞ ያ ሁሉ ማለት ነው፣ ኮፍያ፣ ጃኬት ምናምን፣ እንደገና ደግሞ ሻርፕ ሁላ ቀርቶ ፏፈሽ ብላ ነፂ ማትመስል እያያችኋት ነው አይደል ቤተሰብዬ? ኦ ማይ ጋድ፣ ግን በጣም ፍክት ብለዋል፣ እያያችሁ ነው። አያምሩም በጣም ያምራሉ። ከጸብ ወደ ሳቅ፣ ወደ ፈገግታ መቀየሩ የሆነ ፕራንክ ነገርማ አለ ቤተሰብ። ፕራንክ ነው ሊሉን ይመስለኛል። በዚህ ልክ ማለት ነው የተጣላ እርስ በርሱ የተጋጨ ሰው እንደዚህ ፏፈሽ ብሎ አይመጣም እንዴ። ምን ሆናችኋል እንዴ? የታለች ሩት? ሩትዬ የት አለች? አይ ማታን ጠብቅ። እሩትዬማ መኖር አለባት እዚህ ቪዲዮ ላይ ማለት ነው። እና በጣም የሚገርም ነው እንዳያችኋቸው ማለት ነው በጣም ደስተኛ አብርሽ፣ እንዳያችሁት ፊቱ ላይ ፍክት ያለ ደስታ አለ። እንዲሁም ደግሞ ነፂ ማለት ነው፣ ነፂ ላይ ፍክት ያለ ነው ደስታዋ ማለት ነው። እና ቆይ ከዚህ ስትሄድ በራሱ ማለት ነው ከቡታጅራ ስትሄድ ምንድነው ስትል የነበረው እናንተ እንኳን ባትጠቁምኝ እየጠየቅኩ እሄዳለሁ ስትላቸው ነበረ እነ ቡራን ማለት ነው ጓደኞቿን። እና ያው አድሬስ ሰጥተዋታል፣ ቀጥታ ወይም ደግሞ ከአብሮች ጋራ ተነጋግረዋል፣ ተደዋውሏል። ኦረዲ አዘገጃጅታን የተገናኘችው እንጂ እንዲሁ ዝም ብላ አይደለም። እንዳካሄዷ እንዲ የምትገናኝ አይደለም። ነገሮች አመቻሽ ታን ሄደችው የሄደችው ሲጀመር። እና ወይ ጉድ! እስኪ እንደው ደግሞ ምሽት እንጠብቅ እና እንያቸው ማለት ነው። ግን ፍካታችሁ አልገረማችሁ እንደኔ የገረመው እስኪ ኮሜንት ያርግ ማለት ነው። ቤተሰብ ምሽት እንገናኝ፣ ሰላማችሁ ይብዛልኝ።